በቃሉ ምን ሆነሃል? መተሻል እን እንድመጣ እንዲያስጠራኝ እሱማ ነው። መምጣትሽን አላየሁም ነበር ለማለት ነው። ምን ሆነሃል? አይ ምንም አለኩ። አናገርካቸው ባዩሽ? እንግዲህ አቶ በቃሉን እየጠየቀችው ነው። ከእስር ቤት ለማውጣት ቸኩላለች እና ወደ እሷ መተው ሊጠይቋት በሚመጡ ሰዓት እንዴት ነው ጠየቅካቸው ወይ በላ ትለዋለች። አልጠየቁም ቋጭ ጠይቅ ጠይቄያቸው ነበረ ብለው ይመልሱላታል። አለ ከዛ ና ካዲያ ምን አሉ ብላ በምጠይቀው ሰዓት ግን እሺ አላሉኝም። በዋስ እንድትወጪ ፖሊሶቹን ጠይቄያቸው ነበረ ግን ሊፈቅዱልኝ አልቻሉም ብሎ ይመልስላታል። እንዲህ እሱማ ሰማው፣ እንዴት ብላ እሷም ተጠየቀ ትመልስለታለች። ምን እንዴት አለው ወንጀል ሰርተሽኩ ነው የተያዝሽው ብሎ ይመልስላታል። እኔ ወንጀል አልሰራሁም ብላ እሷም ትመልስለታለች። በቃሉ ማለት ብሎ ይጠይቃታል። ሜሮን ገንዘብ ስጪኝ ብላ ስታስፈራራኝ እኔ ደግሞ ገንዘብ እሰጥሻለሁ ብዬ ጠርቻት በሽጉጥ ሳስፈራራት ነው ፖሊሶቹ የያዙኝ ብላ ትመልስለታለች። እንዴ ባዩሽ፣ ምን እያልሽ ነው? እኔ እኮ በቃሉ ነኝ ብለው ይመልሱላታል በቃሉ እስከ ዛሬ ድረስ እኔ ሌላ ወንጀል ሰርቼ አቃለሁ ብላ ትመልስለታለች። እሱም እንዴት ማለት ለእኔ ልትሸውጄ ነው ብሎ ይመልስላታል። አንተማ የስራ ባልደረባይ ነኝ ያለአንተ እገዛ እኮ ምንም ነገር ማድረግ አልችልም ብላ እሷም ትመልስለታለች። እና ወንጀል አልሰራሁም ስትይ ምን ማለትሽ ነው ብሎ ይጠይቃታል። ፖሊሶቹ በአይናቸው በአይናቸው ካዩት ውጪ ሌላ ምንም አይነት መረጃ የላቸውም ለማለት ነው ብላ እሷም ትመልስለታለች። ያው እንደዛ ቢሆንም ግን ያው የዋስ መፍትሁን ሊፈቅዱ ልሽ አልቻሉም ብለው እሱም ይመልስላታል። ባዩሽም የውልህ አንተን ጠንቅቄ ነው የማቀ ብላ ትለዋለች። እሱም ብታውግኝ እስካዲያ ብሎ ኮስተር ብሎ ይመልስለታል። አንተ ካሰብክበት ምንም ነገር እንደማይከብድህ አውቃለሁ ብላ ትለዋለች። እኔ የቻልኩትን እየሞከርኩ ነው ብሎ ይላታል። እርግጠኛ ነኝ ምንም ነገር አልሞከርክም ብላ ትመልስለታለች። እንዴ ቆይ ምን እያልሽ ነው ባዩሽ ብሎ ይጠይቃታል። ከዚህ መውጣት አለባት የለባትም የሚለውን ነገር ገና አልወሰንክም ብላ ትመልስለታለች። ብትወስን ሎሮማ፣ ብታስብ ሎሮማ፣ እጅህ ምን ያህል ረጅም እንደሆነ ጠንቅቄ ነው የማውቀው ብላ ትለዋለች ባዩሽ። እኔ የቻልኩትን እየሞከርኩ ነው፣ አንቺ ተረጋጊ ብሎ ይመልስላታል በቃሉ። ከዚህ በኋላ እዚህ ግድግዳ ውስጥ ባላሳልፍ ደስ ይለኛል፣ ታስተካክለዋለህ ብዬ ተስፋ አደርጋለሁ በማለት ትለዋለች። እሱም እሺ እሞክራለሁ ሰላም ሆኜ ብሎ ሰላም ተባብለው ይሰናበታሉ ማለት ነው። እንግዲህ ባዩሽ ምንም ወንጀል በአይናቸው ካዩት ውጪ ሌላ አይነት ወንጀል እየሰራሁት ያዩት በተግባር የለም እያለች ትፎክራለች ማለት ነው። እዛ ጋ መስፍን ደግሞ እሷ እንዳትፈታ ሌላ አዲስ መረጃ መፈለግ አለብን እያለ እየተሯሯጠ ነው ማለት ነው። ሰላም ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዘት በዘት ዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። እነዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይ ሼር፣ ኮሜንት፣ አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ ኖላዊ ድራማ በሚለው ክፍል መቶ ዘጠኝ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ እንደምታዩልኝ ባለሙሉ ተስፋ ነኝ። ሜላት እንግዲህ ሀኔዬ ሳሎን ቁጭ ብላ እያለ ሜላት ከውጪ ትመጣለች እና ምን ነው ብቻሽን? ብላ ሜላት ትላታለች። ኧረ አልሆንኩኝም። ቆይ ግን አንቺ ቀኑ ሙሉ የት ጠፍተሽ ነው? ብላ ሜላትን ሀኔ ትጠይቃታለች። ምን ባክሽን፣ ስለዛ ስለ ሱቁ ጉዳይ ወዲያ ወዲህ እያልኩኝ እየተሯሯጥኩኝ ነበረ ብላ ሜላትም ለሀና ትላታለች። አናም ሱቁ ምን ሆነ ብላ ትጠይቃታለች። ያው በእኔ ስም እንደሆነ ፍቃዱ እንደወጣ ነግሬሻለሁ ብላ ሜላትም ለሃኔ ትላታለች። አሁ እና ብላ ትላታለች። ንግድ ፍቃዱ ስለተቀደደ በድጋሜ ለማውጣት ስሯሯጥ ነበረ ብላ ሜላትም ለሃኔ ትላታለች። አኒም እናጨረሱልሽ ብላ ትጠይቃታለች። ያው ያው ማለት ይቻላል እያለቀ ነው ብላ ትላታለች። ሀኒም ደክሞሻል መሰለኝ፣ ሂጂና አረፍ በይ ሻወር ወስጂና ብላ ሀኒም ትላታለች። ሜላትም እሺ ትልና ብድግ ስልና ከእንደገና ተመልሳ ተቀመጣ። እኔም ልሽ ሀና፣ ያን ልጅ ታገኘዋለሽ እንዲህ ብላ ትጠይቃታለች። ማንን? ብላ ሀኒም ትላ ትላታለች። ያ ደም የሰጠኝ ልጅ ነዋ ብላ ሜላትም ትላታለች። ሰሞኑን አላገኘሁትም። ምን ነው ፈልገሽው ነው ብላ ሀኒ ትላታለች። ሜላትም አዎ መስፍን ስለሱ አውርቶኝ ነበረ ብላ ሜላትም ትላታለች። ሀና ምን ብሎ ብላ ትጠይቃታለች። ስራ እንደሌለው ብላ ትላታለች። ሀኒም እና ብላ ትመልስላታለች። ያው ሱቅ ውስጥ ሌላ ሰው ከመቀጥር ለምን እሱ አይሰራበትም ብላ ሜላት ለሃኔ ትላታለች። የት የእርግብ ሱቅ የነበረው ነው ብላ ትላታለች። አዎ ብላ ሜላትም ትመልስላታለች። ያው የንግድ ፍቃዱ እየተስተካከለ ስለሆነ ቢሰራበት ምን ይመስልሻል ብላ ሃኔን ትጠይቃታለች። ሃኒ እማዬ በጣም ደስ ይለኛል ብላ ትመልስላታለች። ጥሩ በቃ እንደዛ ከሆነ ደውይለት እና እንገናኝበት፣ የምንገናኝበትን ቦታ ያመቻችልኝ ብላ ትለዋለች። ሃኒም እሺ አሁኑ ነው የምደውልለት ብላ ስልኳን ታወጣለች። ከዛም እንግዲህ ሃኒ ወደ አሴር እየደወለችለት ነው። ስልኩ አያነሳም እና ሃኒ እንግዲህ ከዚህ በፊት ደም ስለሰጠች ስለሰጣት እሱን ውለታ አድረጋ መስፍንም ደግሞ ስራ እንደሌለውና እንደሚንገላታ ስለነገራት እና ስራ ብትፈልግላት እያለ ሁለቱ አንድ ላይ ስለ እስር ሲያወሩ ነበረ። አሁን ላይ እንግዲህ እርግብም ከሱቁ ስለለቀቀች ባዩ ሜላት አሲርን እዛ ሱቁ ውስጥ ልትቀጥረው እያስተካከለችለት ነው ማለት ነው። ሀኒ እንግዲህ በጣም አርጌ አመሰግናለሁ ብላ ትላታለች። ሜላትም ለምኑ ነው ምስጋናው ብላ ትመልስላታለች ኤሲሪን ስራ ስለሰጠሽ ሆኗ ብላ ትመልስላታለች። እንዴ እሱ እኮ ሕይወቱን ነው የሰጠኝ እኔ ስራ ብሰጠው ያንስብታል እንጂ ይበዛበታል እንዴ ብላ ሜላትም ለሀኔ ትላታለች። እሱስ ትክክል ነሽ ብላ ሀኔም ትመልስላታለች። እሺ በቃ ወደ ውስጥ ልግባ በማለት ሜላትም ወደ ውስጥ ትገባለች። እና እንግዲህ ሃኔ ወይኔ ኤሲር በጣም ተድለሃል አሁን የራስህ ስራ ሊኖርህ ነው ማለት ነው። በጣም ነው ደስ የሚለው። ግን ምን ሆኖ ነው ስልክ የማይነሳው ብላ ስልኩን አሁንም ደግማ ትደውልለታለች። ማለት ነው እንግዲህ ሀኒ እንዲ ደስ ያላት እሱ ምን ያህል ይደሰታል። ሱቅ ውስጥ ባለ ሱቅ ሊሆን ነው ማለት ነው። እና ሱቅ ነጋዴ ሊሆን ነው። ሜላት ልትቀጥረ ነው። ባዩሽ እና ሜሮን እንግዲህ እስር ቤት ውስጥ እየተደባደቡ ነው ያሉት። ይደባደባሉ ባዩሽ መቼም ታርፍም እንደሆነ ለመደች ለመደሽ ሜሮንን ይዛነቀቻል። ከዛ በቃሉ በቃሉ ምንም እምቢ ብለዋል ዋስትናውን ብለው ስላሏት ወገቧን ይዛ እየተወረገረገች ሜላት ላይ ስትል ነበር። ምን ሆነሻል ብላ ሜሮንም ተጠይቃታለች። ከዛ ምን አገባሽ ብላ ትመልስላታለች። እንደፈለገሽ ብላ ሜሮን ትመልስላታለች። ምን ብላ ባዩሽም ትቆጣና ትላታለች። እና ካዲያ ምን ላድርግሽ አልመልስም ስትይ ምን ልበልሽ ብላ ሜሮንም ለባዩሽ ትላታለች። እስኪ ድግ ቅድም ያለሽውን ድገሚ ብላ ትላታለች። የራሰሽ ጉዳይ ብላ ሜሮንም መልሳ ትደግምላታለች። ከዛም እንደ አንቺ ልጅ ጭራሽ ሆኖ በአንቺ ጉዳይ እዚህ መገኘቴ ሳያንሰይ ደግሞ ጭራሽ ሆኖ የራስሽ ጉዳይ ትይኛለሽ? ብላ ዘላ ጉሮሯዋን ታንቃታለች። አዎ የራስሽ ጉዳይ ብላ ሜሮንም ትደግመዋለች። ቆይ ግን አንቺ አንቄ እንደደፋሽ ነው እንዴ የምትፈልጊው ብላ ባዩሽም ትላታለች። እስከ ዛሬ ድረስ የሰራሽ ወንጀል አልበቃ ብሎሽ እንደገና ዳማ ሆኖም ፈለግሽ ብላ ሜሮንም ትላታለች። ባዩሽም እስር ቤት ናት ምንም አታመጣም ብለሽ ነው አይደለ ብላ ጉራ ከረዩ ትለባታለች። አዎ ምንም አታመጭም ያለ ነው እኮ ፖሊስ ጣቢያ ነው በማለት ሜሮንም ትመልስላታለች። ወይኔ ባዩሽ፣ በአንቺ ምክንያት እኔ እዚህ በስብሼ መቅረቴ ነው ብላ ባዩሽም ለሜሮን ትላታለች። አስር ጊዜ በአንቺ ምክንያት በአንቺ ምክንያት አትበይኝ በማለት ሜሮንም ትመልስላታለች። እና ከዚያ ምን ልበል ብላ ባዩሽም ትላታለች። እኔ ምን አደረኩሽ ብላ ትለጠይቃታለች። አንቺ ገንዘብ አንቺ ባቴሎሮ ሎሮ ይሄ ሁሉ ነገር ይፈጠር ነበር ብላ ባዩሽን ትጮህባታለች። እኔ ገንዘብ አንጪ እንጂ ችግር ፍጠሪ አላልኩሽም ብላ ሜሮንም ለባዩሽ ትላታለች። ባዩሽም ታይ ሜሮን፣ ታይ አንቄ እንዳልገልሽ ታይ ግን ብላ ታስፈራራታለች። ሜሮንም የማታደርጊውን ነገር ዝም ብለሽ አትጮሂ ብላ ትመልስላታለች። ያለሁበት ቦታ ነው እንጂ እጅን አሳስሮ ያስቀመጠኝ እንዴት እንደማደርግሽ አቅ ነበረ ብላ ትላታለች። ቆይ ልውጣ አሳይሻለሁ፣ ብላ ለሜሮን ላይ ታስፈራራታለች። እንዲህ አሁን እኮ እድሜ ልኬን መበስበሴ ነው ስትይ ነበረ፣ ብላ ሜሮንም ትመልስላታለች። ትሰምኛለሽ፣ አሁን ከዚህ በኋላ በአንቺ ምክንያት በአንቺ ምክንያት እያልሽ እኔን ኃጢአተኛ እንድታደርገኝ አልፈልግም በማለት ሜሮንም ትመልስላታለች። እና ካዲያ ባንቺ ምክንያት አይደለ እንዴ እዚህ የተገኘሁት በማለት ባዩሽም ትመልስላታለች። እኔ ገንዘብ እንጂ መሳሪያ አንቺ ያላልኩሽም ራስሽ ነሽ መሳሪያ አንጥተሽ እስር ቤት እንድገቢ ያደረግሽው ብላ ሜሮንም ትመልስላታለች። ባዩሽም ወይኔ ባዩሽ የማንም ሴተኛ ዳሪ እዚጋ መጫወቻ አልሆን በማለት ሜሮንን ትላታለች። ሜሮንም መቼም ከመስረቅ ገላ መሸጥ ይሻላል በማለት ትመልስላታለች። ባዩሽም ተይኝ ተይኝ ብዬሻለሁ በማለት ትጮህባታለች። እሺ እተውሻለሁ፣ አንቺም ግን አትድረሽብኝ፣ አርፈሽ ተቀመጪ። ሜሮንም እንዴ ትላታለች። ባዩሽም እንግዲህ እዛው ተፋጠው። ሜሮን ትስቅባታለች። እና ካዲያ ምንድነው የሚያስቅሽ ብላ ትላታለች። በቃሺ ይቅርታ፣ እንደዚህ መሆንሽ ለማንም ስለማይጠቅም ተረጋጊ ብላ ሜሮንም ትላታለች። ጊዜ ጥሩ አይደለ ተዘባበችብኝ እንጂ በማለት ባዩሽን ትላታለች። ለነገሩ ለምንም የማትመች ሴት ስለሆንሽ ዝም ማለት ነው፣ እኔም ዝም ብያለው፣ አንቺም ዝም በይ በማለት ሜሮንም ባዩሽን ትላታለች። እዛው እስር ቤት ተደባድቦ ሁለተኛ ችግር ልትፈጥር ነው ማለት ነው። ባዩሽ የገባችበት የገባችበትን ችግር አልተፈጥር አልተፈታችው እንደገና ደግሞ አዲስ ችግር ልትፈጥር እየፈለገች ነው ማለት ነው። አሲር እና ኖላዊ ምግብ እየበላ እያለ አሲር ከውጪ ይመጣል። እንዴ ብለው እንግዲህ አሲር እዛው ምግቡ ላይ ሰፍ ይልበታል። ኖላዊ መረባከን እንኳ እጅህን እንኳን ታጠበው ብሎ አሲርን ይሉታል። እረ እባክህም ተውት፣ በኋላ ታጠባለው ብሎ አሲርም ከምግቡ ጋር ይጣመዳል። ያንተስ እንደምን ይሻልሃል ብሎ ይለዋል። እልቁኑ የተምቹ ስልክ አይሰራም ብለው ብሎ አሲርም ኑላዊን ይጠይቀዋል። ኑላዊም እንዴት ምን ሆኖ ብሎ ይጠይቅ ይመልስለታል። ቆይ እዚህ መጥቶ ነበር እንዴ ብሎ አሲር ኑላዊን ይጠይቀዋል። ኑላዊም ብለው ይስቁበታል። ለካ ጉድህን አልሰማህም ብሎ ኑላዊም አሲርን ይለዋል። አሲርም ምን የምን ጉድ ብሎ ይጠይቀዋል። እና ህንዬ እውነታው ላይ መድረሳቸውን ነዋ ብሎ ኑላዊ ለአሲር ይነግረዋል። አሲርም የምን እውነታ ብሎ ይጠይቀዋል። ተምቹ ከልጅቷ ጋር ያለውን ግንኙነት አውቀዋል ብሎ ኑላዊ ለአሲር ይነግረዋል። ምን? እንዴት? ብሎ ይጠይቀዋል። ኖላዊም ምን እሱ ብቻ ይሄ ጠፍቶ ከነበረው ቦርሳ ውስጥ ምን ቢገኝ ጥሩ ነው? ብሎ አሲርን ያረዱታል። አሲርም ምን ተገኘ? ብሎ ይጠይቀዋል። እርግብ የሰረቀችው ወርቅ ተገኘ ብሎ ለአሲር ይነግረዋል። አሲርም በትንታ እዛው ጋር ሌሞስ ሲል እንግዲህ ውሃ ተሰጥቶታል፣ ውሃ ተሰጥቶታል ማለት ነው። እናም እንግዲህ ኑላዊ ውሃ ጠጣ። አሲርም ቆይ ግን ምን እየነገሩ ወይን ያሉት ፋዘር ብሎ ይጠይቀዋል። ነገሩ ሁሉ ድብልቅልቅ ብሎለሃል ብሎ እሲርም ኑላዊም ለእሲር ይነግረዋል። እርግጠኛ ነው ግን ብሎ ይጠይቃቸዋል። አዎ ሀንዬና እናቷ ቦርሳውን ሲፈቱት ወርቅ ተገኘ ብሎ ኑላዊም ይነግረዋል። እና ካዲያ ተምቹ የት አለ ብሎ እሲርም ይጠይቀዋል። እኔ ምን አውቃለሁ፣ ሰሞኑን ግን ጥንብዝ እያለ የሚመጣው ዛሬ ግን ጠፍቷል፣ ብሎ ኑላዊም ለእስር ይመልስለታል። ወይን ወንድሜን ስራ እሰራለሁ ብዬ ብቻውን ተውኩት፣ ብሎ ይናደዳል። ኑላዊም አንተ ግን የጠፋኸው ስራው ይሄን ያህል አስቸጋሪ ሆኖ ነው? ብሎ ይጠይቃቸዋል። ስራው እንኳን አስቸጋሪ አልነበረም፣ ብሎ ይመልስለታል። ኑላዊም እና ካዲያ ለምን ጠፋ ብሎ ይጠይቀዋል። የምሰራበት አካባቢ በጣም ሩቅ ስለሆነ በሌሊት ነው የምወጣው፣ ከዛን ተመልሼ ስመጣ ደግሞ ይመሽብኛል ብሎ እሴርን ይመልስላቸዋል። ኑላዊም ብለው ይረዱታል። እና ካዲያ ስራው እንዴት ነው? ከስራው ጋር ተስማማ ብሎ ኑላዊም እሴርን ይጠይቀዋል። ትንሽ ነበረች እኮ! አሁንማ አለቀች ብሎ አሲርም ለኑላዊ ይመልስለታል። ጎሽ ጥሩ ነው! ዋናው ነገር ስራ መስራት ነው ብሎ ኑላዊም አሲርን ይመልስለታል። ቆይ! አሁን ተምቹን የት ነው ማገኘው? ብሎ አሲርም ኑላዊን ይጠይቀዋል። ይኸው ይሄው ልጅቷን ፍለጋ ብሎ እንደወጣ አልተመለሰም። የዛሬን እንየውና ነገ ደግሞ እንፈልገዋለን በማለት ኑላዊም ለእሴር ይመልስለታል። እሺ ፋዘርዬ ግን ከእርሶ ጋር እዚህ ባደር ቅር አይልሆም አይደለ ብሎ እሴርም ኑላዊን ይጠይቀዋል። ኑላዊም እ የአንተ ደግሞ ብሎ ይመልስለታል። ማለት ነው። እና ምግባቸውን እየበሉ ነው። ምግባቸው እንግዲህ ተጠማምደውታል ብሎ ኖላዊም እስቲ ባክን የማይናገረውም ብላ እያለ እሴርን እየተቆጣውኝ ነው ማለት ነው። እንግዲህ ሀኒ እና ሰላም መኝታ ክላስ ቁጭ ብለው ወደ መኝታቸው አልጋቸው ላይ ሆነው ሰላምዬ ትንሽ ደክሞኛል እንተኛ ብላ ሀኒ ትላታለች ሰላምን። ሰላምም ስሚማ እንደው ዳሞ ሳልጠይቀሽ ብላ ሰላምም ሀኒን ትላታለች። ምንድን ነው ብላ ትጠይቃታለች። እዝራ የፍቅር ጥያቄ አቀረብልኝ ብለሽ አልነበር እንዴ ብላ ሰላምም ሀኔን ትላታለች። አዎ በየሽ ነበር ብላ ሰላምም ትመልስላታለች። ስጠይቀው እኮ አላቀረብኩላትም አለኝ ብላ ሰላምም ትመልስላታለች። ሀኔም ረውሸቱን ነው ብላ ለሰላም ትመልስላታለች። ሰላም እንግዲህ ስለ እዝራና ስለ ሀኔ እየተጨነቀች ነው ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቀጣይ ቪዲዮ እስከምንገናኝ ይድረስ። አመሰግናለሁ ስለነበረን ቆይታ። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።